ሰላም ሰላም፣ እንዴት ናችሁ ተመልካቾች? ዛሬ ይኸው እንዲያው ወደ ዚያ ሄድ ያለው ብዬ እላችሁ እንእን ዛሬ ወደዚህ ወደ ላይ ወደህለ ላይ ወደዚህ ወደ እኛ ወደ ቀያችን የሆነ ለቅሶ ነበረኝ። እዛ ሄድ ያለው ብዬ ይኸውላችሁ እዛ ለቅሶ ለመድረስ እየሄድኩ ነው። ገበያዬም በዛው ዛሬ ገበያ ያለ ዛሬ ሮብ ናቸው። በዛው የአብዱዬን ቡና ምናምን ገዝቼ መጣለው ብዬ ይኸውላችሁ ወዳጆቼ እየሄድኩ ነው። እንደው ሰውም የለኝ ከብቶቹን ራሱ ዘግቼባቸው እንደው ማንም ሀው የሚለለም እንደው አባዋርየውም እዛ የቅሬ ለቅሶ አለባቸው እዛ ሄደዋል። እኔም ይኸው ወደ እዚህ ቀና ብዬ ወደ ለቅሶ ለመሄድ ይኸው ወደ ታዚያ እየሄድኩ ነው። በዛውም ገበያቱን ገብቼ ዛሬ እመጣለሁ ብዬ አስቤላችሁ ይኸው እየተጓዝኩ ነው። እንደው ፀሐዩም ዝናቡም እየተፈራረቀ አልቻልነውም። እንዴው የዘንድሮ ደግሞ እንዴው በልጋዋም እንዴው ዘነብ ብላለን አለኝ። እንዴው አረሙንም እንዴው በታዚያው ምክንያት በዚህ በለቅሶ ምክንያት ይኸው አረሙን ትቼ ነው ወደ ገበያም በዛው እንዲያው ብቅ እላለሁ ብዬ ይኸውላችሁ። እንደው ከብቶችን ቆልፌ ነው የመጣሁት። ይኸው መንገድ ላይ ገበያ ለመሄድም እንደው መንገደኛው ጋር ወሬን እያወራሁ ልዋጣ አጠበቷ ልሄድ ያብዬ ይኸውላችሁ፣ እንደው ቃስ እያልኩ እየሄድኩ ነው። እንደው ምን እላችኋለሁ ወገኖቼ፣ ዛሬ ከብቱንም ቤት ልጆቼንም እንደው ማንም ውን የሚላቸው የለም። እንዲው ለጎረቤት ለዚያ ላስካሉ አደራ ብዬ ነው የመጣሁት፣ ልጆቼንም ከብቶቼንም እንዲው እንግዲህ እሷኑ ተማምኜ ነው። እንግዲህ በሰላም አውሎ በሰላም ያምጣን። እንግዲህ የሞተውን የዛኛውን ያሳምርለት። ለቅሶ ወይን ቀብሬ ይኸውላችሁ ልመለስ ነው። ወደ ቤት እየሄድኩ ነው እንግዲህ። አይ እሱ ይርዳኝ እና ወደዚህ ወደ ድንገባዬም ትንሽ ጎራ ብዬ ትንሽ አንዳንድ ነገር ሸማምቼ እህል እህል እሸጥና እንዲያዎችን ቡናይቱ ይቱምኒቱን እንዲያ ቡና ትወዷል። ሰሞኑን ደግሞ ብታዩ ቡና ውድ ይሆናል። እኔ ደግሞ ያችን ቡና እንደው ካልቀመስኩ እህል ባፌ ዝር አይልም። ሱስ አለችብኝ እንደው ራሴን ይቀጠቅጠኛል። ይህ ራሴን ነው ንብት የሚያደርገው ቡናይቱን ካልጠጣሁ ይቀጠቅጠኛል። ቅጥቅጣት አለብኝ እና እንደው ያችንን ቡና ለመግዛት ይኸው እህል ለማቅናት ወደ ገበያ ወጥቼ ቡናይቱን ብቻ እንደው ምንም እንደው ባልበላ ባልጠጣ ቡናይቱን ተጠጣሁ እንዲህ ራሴ ራሱ እንዲው ደህና ይሆናል አልኳችሁ ወዳጆች ስለዚህ ያችን ቡናይቱን ለመግዛት ይችን እህሏን ገብሷንም ቀና አድርጊያ ቀናና ቡናይን ገዝቼ መጣለው የመጣለው ብዬ በዛው እግር መንገዴን ተወጠው ሀይቀር ቀር ከቤት ብዬ እንዲያው ሰው ተተመለሱ ሰውየው ተመልሰው ከብቶቹን እን ወደቀያ ቢያወጧቸው ልጆቹንም እንደው ለምሳም ቢደርሱላቸው ብዬ እኔም ቀና ሄው እየተንፏቀኩ ነው። መንገዱን አልቻልኩ። ትርጅና መጣ መሰለኝ። እንደው እናንተ እንደው ይሄ ጉልበቴን ይቀጠቅጠኛል፣ ይቀጨቀጨኛል። ለሊት መተኛ የለኝ እንደው መኝታ የለም። እንደቀጨቀጨኝ እንደቀጨቀጨኝ ነው ይነቃል። አልኳችሁ፣ ይቀጨቀጨኛል፣ ይከተክተኛል ወገቤን ይሄን እንደው። ተወኛ አልኳችሁ። እኔ እንደው ምን እንደነካኝ አላቅም። እንደው ከትከት ነው የሚያደርገኝ። ለሊቱን እንቅልፍ የለ። ወየ ወየው ሪሪሪ ሰላም ቀን ደግሞ ያው የገበሬ ነገር አረሚቱን ልጆቹን ስል እረሳዋለሁ ህመሜን። ወደዚህ ወደዛ ወደዚህ ወደዛ ስል እላለሁ። ማታ ታዲያ እንደው መሸጥ ያለ ጊዜ ይከተክተኛል። እንደው ያመጣና የራሱን እንደው ይከተክተኛል አላልኳችሁ። እንደው የመጣና እንደው እንደው ህመሙ ከየት እንደሚሰበሰብ አላውቅም። ለሊት መኝታውን ያውቀዋል ወዳጆች። እንደው ምኝታው ሰዓቱን ያውቀዋል። መቀመጥበትን የምተኛበትን እንደው ያውቀዋል። ቀን እንደዛ ስባክንም ስፈጭ፣ ስቀዲያ ሳርም ደህና ነኝ አላዳምጠውም፣ እንደው ስራው ጋር እንደው ምንም አይሰማኝ። ወፍጮንም ስፈጭ፣ ስቀዲያም እንደው ወደ ወንዝም ስወርድ እንደው ደህና ምንም አይሰማኝም። ለሊት ነው የሚያመጣው እንግዲህ ጉዱ፣ ጉዱን ያመጣዋል አልኳችሁ። ለሊት ይከተክተኛል፣ ይቆራረጠኛል። የማያረቀኝ ነገር የለም እንደው ወዲህ ሐኪምም እዛ ከተማ ያለው ልጅ ብር ልኮልኝ ነበር። እናቴ ወዲህ የመርፌ ወጊ ሄደሽ ታይ እንዲው ብሎኝ ነበር። እንዲው ቀድሞ የዘመኑ መርፌ ወጊ አያውቅም፣ የዱሮቹ ቢሆኑ ነበር። የአሁኑ መርፌ ወጊ እንዲው ምንምንም ዝም ብሎ ብቻ የመድኃኒት አይነት ያሸክምና ማማ ይሄን ጠፍኑ ቶሎ ይለኛል። እኔም ደግሞ እውጠዋለሁ እውጠዋለሁ። እንዲውም ተስማምቶኝ አረፈ መሰለኝ

እንዲያው እሱን ስል እንዲያው ብቻ ትሁን እንዲያማከ ሲሆን እንደው ቀባቀባ እንደው ያልኳት ጊዜ አልኳቸ ወዲያጆቼ ያ ይሻለኛል መሰለኝ። አለበለዚያ የሐኪሙ እንደው መዋጥ ነው እንደው እንደ በግ ኪኒን ይሰጠኛል፣ እውጠዋለሁ እውጠዋለሁ። እንደው ምንም ፋይዳ አላገኘሁበትም። ልጄ ብሩን ጨረሰ። እንደው እናቴ ህጂ ህጂ ታይ ይለኛል። ህጂ ታይ አመመኝ እንዲህ ያለኝ ስለው ህጂ እልክልሽ አለሁ እናቴ አይዞሽ ይለኛል። እንደው ወደ እዛም ወደ አረብ አገር የሚላኳት ልጅ ትልክልኛለች። እንግዲያ እናቴ እምልክልሽ ለመቼ ነው የሚሆነው ትለኛለች። እኔ እሄድ ያለው ይታየዋለው ምንም ያገኘሁት ነገር ፋይዳ የለም። ስለሌለ እዚሁ እንደው ወደ አማክሴን ትጥን እንደው ይሄንን ምናምኑን ስራ ስሩን ስታጠና ይሻለኛል። እንደው ወደ አችሁ እንደው እኔ ምንም

እንዴው እንደሚሻለኝ አላቅም። እንደው የሚሻለኝን አላቅም። እንደው ዝም ብዬ ተስፋ ልቆርጥ ሄድ ያለው የልጆችን አመር አለመጣስ ብዬ እንደው ልጆች ደስ እንዲላቸው እዛው ሀገር እየለፉ እየላኩልኝ እናታችን ትድንልና ላይ ብለው እልናኔ ሄድ ያለው እሱ ምንም እንደው የሚሻለው ካላችሁስ እንደው ይሄው ያገራችን ምናምን ስራ ስሩ ይሄንን እንትኑ ስትጣጣ ነው እንደው ምሻለኝ እንደው በሽታ የሚወደው እሱ እና እኔ ደግሞ እንደው የምወደው ይሄን ሶስ ላውን ወሽጡን የወቁ ጊዜ ራሴን የተንከባከብኩት እንደው ሽሩብየን እንደው ሰርፍ ያልኩ ጊዜ ቅቤን ቅብት ያልኩላችሁ ጊዜ እኔ እናታችሁ ያኔ ነው ሰውነቴ ደስ ይሏል። ደሞ ይችል ልብሴን እንደው አጠብጠብ አድርጌ እንደው ባለቺ ነገር እኔ እናታችሁ እንደው ፋስል አረካይ እንደው በሽታ የራሱ ልገ አረገኛ እኔ በሽታዬ እንዲሁ እንዲሁ ቆሸሽ ያለ ነገር አይወድም። እንደው ይሄ ምናምን ትሽታ እንዲሁ ከተማ ሲሄድ ታዲያ ይሄ ከተማ በየቦታው የሚሸተ ሽታው እሱ ነው። እንዲሁ እንዲሁ ጣሪ ሆነኝ በሽታ ነው የሚያመጣብኝ። ኧረ እኛ ጋር እኮ እንዲሁ ይሄው እንዲሁ ከብት ጋር እየዋለን ሽጥጥ አይሸቱም። እንደዚያ ይሄ ከተማ ምናምን ትይው ምናምን ትይው ስለሚጠሉ እንዲህ የራስ መተት ሁሉብኝ ነው የምመጣው። እኔ ባልሄድ ደርሲለኛል፣ ግን ደግሞ እኔ ካልገበያ ያየሁት ማን የገበያ ያየሁት አባዋርየውም መሽኩል ናቸው። እርሻ አለብዎት? እርስዎም እርሻው ምኑ ይዟቸዋል ለብቻቸው እየታገሉ ነው። ጎረምሶቹ ልጆቻችን እንገጠር አንኖርም ብለው ብር ብለው ሄደዋል። ይኸው ወደ ከተማ ናቸው። እኛን የማይዟችሁ እያሉ ይልኩልናል። እንግዲህ ታው ይቅርባችሁ፣ ከተማ ወደ ከተማ ግቡና ኑሩ፣ ቤታች ገዝተናል እናቴ አይቶሎ፣ ምን ታደርጊያለሽ ገጠር ይበቃሻል ይሉኛል። እኔ ደግሞ እዚሁ ትወለድኩበት ሀገር ሞቴንም እንደው ሰርጌም እንደሆነ ሁሉ ሞቴን በተወለድኩት ሀገር ይሻለኛል ልጆቼ። እኔ ወይኔ አስካለች፣ በስተመጨረሻ ወደ ከተማ ገብቼ ጎረቤቶችን ብዬ ልሄድ ዛሬ አለፈልኝ በልጆቼ ብዬ ትናንትና ብዙ ችግርና መከራ ያሳለፍኩትን ጎረቤቶቼን በለቅሶ በሰርጉ በደስታው፣ እናቴ ዋይ ጎረቤቶቼ ያሳለፍኩት እንዴት ትቻቸው ይሄዳለሁ? እነሱ ጋር ሞቴም ሰርጌም ደስታዬም የሚያምረው በእነሱ ስለሆነ እዚች ይሻለኛል ላልኩ ለልጄ ልጄ ምመየ ይሻላላል። አዎ ልጄ ዋ እንዲሁ እንዲሁ እናትን የምትወድት ሆነ። እኔ የከተማ ቤት አልፈልግም። እናንተ ከተማ ካማራችሁ እዛው ኑሩ። እኔ በተከበርኩበትና በምኖርበት ሀገር በክብሬ እዝቹ ልቀበር፣ ሞቴም አገሬ ላይ እዝቹ እዝቹ ገጠሬ ላይ ብዬ አልኳቸው። ልጆችም ወይም ናቴ ካልሽ እንግዲያስ ይህንን ምን የመሰለ ስንት የሆነ ቤት ሰሮ ሊቆርቆሮ ቤት ይኸውላችሁ፣ አምሮብኝ። እኔ እናታችሁ እንደዚህ አምሮብኝ፣ ው እንዲየ ምን ይጎልብኛ? ገጠርስ ቢሆን እኔ እናታችሁ ውብ እኮ ነኝ እንዲ

ግብርናችን በዚህ ወጣያችን ላይ ነው የሚያምርብን፣ ወዲያጆቼ እና እኔም እንደዚህ አልኳቸው። ልጆቼም እሺ እናቴዋ አንቺ የፈልሹ ይሆናል አሉኝ። እነሱንም አላህጣቸውን ያውጣላቸው እንደሰሙኝ አላህ ይስማቸው። እንግዲህ መጨረሻቸው ልጆቼን ያሳምርልኝ እድሜያቸውን ሰፊ ያርግልኝ እ በሄዱበት በተረገጡበት ሁሉ ወርቅ ያርቅላቸው፣ እኔን እንደሚጦሩ እኔን እንደሚያውኑኝ አላህ ደግሞ ለልጆችም ይከተላቸው። እሱ እና ይሄን ላችሁ ወገኖቼ። ይኸው እንግዲህ ብዙ አራ በሉ። እንግዲህ ለሚቀጥለው ደግሞ እንገናኛለን። እንዲው ተወደዳችሁት፣ እንዴው ምን በእናንተ አስተያየት ደግሞ በሌላ ነገር እንወጣለን እና የወደዳችሁት ነገር ካለ እንዲው ትያስ ካለች ምን ይዘውላችሁ እንደሚመጡ በኮሜንት እና በዚህ በምንድን ነው በላይ ክፍለጡልኝ። እሺ ልጆቼ፣ ወዲያችኋለሁ። በሉ በሉ፣ ቻው ቻው። ስለያችሁ እንግዲህ ቻው ቻው፣ ወዲያጆቹ